ምዕራፍ አርባ ስድስት ያዕቆብ ከቤተሰቡ ጋር ወደ ግብፅ መሄዱ። እስራኤልም ለእርሱ ያለውን ሁሉ ይዞ ተነሳ፣ ወደ አዝቅተ መሐላም መጣ። መሥዋዕትንም ለአባቱ ለይስሐቅ አምላክ ሰቧ። እግዚአብሔርም በሌሊት ራእይ ያዕቆብ ያዕቆብ ብሎ ለእስራኤል የተናገረው፣ እርሱም ምንድነው? አለ። አለውም የአባቶችህ አምላክ እግዚአብሔር እኔ ነኝ። ወደ ግብፅ መውረድን አትፍራ፣ በዚያ ትልቅ ሕዝብ አደርግሃለሁና። እኔ ወደ ግብፅ አብሬ እወርዳለሁ፣ ከዚያም ደግሞ እኔ አወጣሃለሁ። ልጅ ዮሴፍም እጁን በዐይንህ ላይ ያኖራል። ያዕቆብም ከአዘቅተ መሐላ ተነሣ። የእስራኤልም ልጆች አባታቸውን፣ ገንዘባቸውን፣ ሚስቶቻቸውንም እነርሱን ያመጡባቸው ዘንድ ዮሴፍ በላካቸው ሰረገሎች ጭነው ወሰዱ። ጓዛቸውን፣ በከናን አገር ያገኙትንም ጥሪታቸውን ሁሉ ይዘው ያዕቆብና ዘሩ ሁሉ ከእርሱ ጋር ወደ ግብፅ ወጡ ወንዶች ልጆቹንና የወንዶች ልጆቹን ወንዶች ልጆች ሴቶች ልጆቹንና የሴቶቹን ልጆች ሴቶች ልጆች ዘሩንም ሁሉ ከእርሱ ጋር ወደ ግብፅ አስገባቸው ከአባታቸው ከያዕቆብ ጋር ወደ ግብፅ የገቡት የእስራኤል ልጆች ስም ይህ ነው ያዕቆብና ልጆቹ የያዕቆብ በኩር ሮቤል የሮቤል ልጆች ሄኖስ ፍሉስ አስሮን ከርሜ የስምዖን ልጆች የሙኤል ያሚን አኡድ ያኪን ሱሃር ሱሃር የከነአናዊው ልጅ ሳኡል የሌዊው ልጅ ጌድሶን ቃት ሜራራ የይሁዳ ልጆች ኤር አውናን ሴሎም ፋሬስ ዛራ ኤርና አውናን በከናን ምድር ሞቱ የፋሬስም ልጆች እነኚህ ናቸው ኤስሮም፣ ይሞሄል። የኢሳኮር ልጆች ቶላ፣ ፎሃ፣ ያሱብ፣ ስራም፣ ስምራ። የዛብሎን ልጆች ሳሬድ፣ አሎን፣ አለ አሌል። ሊያ በመስጴጦሚያ ሊያ በሜሶጶጦሚያ በሶርያ ለያዕቆብ የወለደቻቸው ልጆችና ሴቲቱ ልጇ ዲና እነዚህ ናቸው። ወንዶችም ሴቶችም ልጆቿ ሁሉ ሰላሳ አራት ነፍስ ናቸው። የጋድም ልጆች ስፎን፣ ሃጊ፣ ሱኒ፣ አዜን፣ አድ፣ አሮሃድ፣ አርሄል። የአሴርም ልጆች ኢያምን፣ ኢያሱ፣ ኢዮኤል፣ በሪያ፣ የእህታቸው ሳራ፣ የበሪያ ልጆችም ኮቦር፣ መልኪኤል ላባለልጁ ለልጁ ለሊያ የሰጣት የዘለፋ ልጆች እነዚህ ናቸው። እርሷም እነዚህን ዐሥራ ስድስቱን ነፍስ ለያዕቆብ ወለደች። ያዕቆብ ሚስት ራሔል ልጆች ዮሴፍና ብንያም ናቸው። ለዮሴፍም በግብፅ ምድር ልጆች ተወለዱለት። እነርሱም የሄልዮቱ ከተማ ካህን የጴጤ ፋራ ልጅ አስኔት የወለደችለት ምናሴና ኤፍሬም ናቸው። ሶርያዊት በቅብቱ የወለደችለት የምናሴም ልጅ ማኪር ነው። ማኪርም ገላድን ወለደ። የምናሴም ወንድም የኤፍሬም ልጆች ሱታላና ጣሆን ናቸው። ሱታላ ልጅም ኤደንና ኤደን ነው። የቢንያምም ልጆች ቤላ፣ ቦኮር፣ አስቤር። የቤላ ልጆችም ጌራ፣ ኖኤማን፣ አሂሮስ፣ ማንፌን፣ ሁፎም። ጌራም አራድን ወለደ። ለያዕቆብ የተወለዱለት የራሔል ልጆችም እነዚህ ናቸው። ሁሉም አሥራ አራት ነፍስ ናቸው። የዳንም ልጅ አሳ ነው። የንፍታሌም ልጆች አሴሄል፣ ጎሂን፣ ዮሴር ሴሌም ላባ፣ ለልጁ ለራኤል የሰጣት የባላ ልጆች እነዚህ ናቸው። እነዚህንም ለያዕቆብ ወለደችለት ባላ የወለደቻቸው ሁሉም ሰባት ነፍስ ናቸው። ከያዕቆብ ጋር ወደ ግብፅ የገቡት ሰዎች ሁሉ ከጉልበቱ የወጡት ከልጆቹ ሚስቶች ሌላ ሁላቸው ስድሳ ሰባት ናቸው። በግብፅ ምድር የተወለዱለት የዮሴፍ ልጆች ሁለት ናቸው። ወደ ግብፅ የገቡት ያዕቆብ ቤተሰዎች ሁሉ ሰባ ናቸው። ያዕቆብና ቤተሰቡ በግብፅ ይሁዳን ሜሮስ በምትባል በራምሴ ከተማ እንዲቀበሉ በፊቱ ወደ ዮሴፍ ላከው። ዮሴፍም ሰረገላን አዘጋጀ። አባቱንም እስራኤልንም ሊገናኘው ወደ የሮስ ከተማ ወጣ። ባየውም ጊዜ አንገቱን አቀፈው፣ ረጅም ጊዜም አለቀሰ። እስራኤልም ዮሴፍን አንተ ገና በሕይወት ሳለ ፊትህን አይቻለውና አሁን ልሙት አለው። ዮሴፍም ወንድሞቹን እንዲህ አላቸው። እኔ ሄጄ ለፈርዖን እንዲህ ብዬ እነግረዋለሁ፣ በከናን ምድር የነበሩት ወንድሞችና የአባቴ ቤተ ሰዎች ወደ እኔ መጥተዋል። እነርሱም ከብት ጠባቂዎች፣ መንጋ አርቢዎች ናቸው። በጎቻቸውንና ላሞቻቸውን ያላቸውንም ሁሉ አመጡ። ፈርዖንም ቢጠራችሁ ተግባራችሁስ ምንድን ነው ቢላችሁ፣ በግ ጠባቂ ሁሉ ለግብጽ ሰዎች ርኩስ ነውና ባረብ በኩል በጌሴም እንድትቀመጡ እኛ አገልጋዮችህ ከብላቴንነት ጀምሮ እስካሁን ድረስ እኛም አባቶቻችንም እንስሳ አርቢዎች ነን በሉት።